ስታገባ ነው እልል እያልን ነው። መልካም ቆይታ የሆነላችሁ እድሜ ተሰብሮ ተመልካቹ ወደና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሰላም ናችሁ? አልሐምዱሊላህ እኔ ደህና ነኝ። ልክ ናችሁ ልኝ ሰላም ናችሁ ልኝ አለሁላችሁ። እኔ ደህና ነኝ አልሐምዱሊላህ። ስጠፋ ቆይ ሰው አትፈልጉም። በጣም ተሳዝናላችሁ ማለት ነው። እና ዛሬ ፅናት በአዲስ ነገር ይደላችሁ መጥቻለሁ። ጠፍቻለሁ፣ ያቃለሁ ያው ማንም አልፈለገኝም፣ ግን ስጠፋ ማለት ነው። ያው ችግር የለውም፣ አትፈልጉም። እኔ መጥቻለሁ ማለት ነው ማለት ነው። እና ፅናት እና ኪራ ሊጋቡ ነው። ስንት ጊዜ ነው የሚጋቡት? ስንት ጊዜ ነው የሚጋቡት? እንዳሁ ንታጋብተል ቡ ቤሎ እርሻ ነው የለበሱት ሱፍ እና ቤሎ ለብሰዋል። ያልተገቡም ሊጋቡ ነው። አልተገቡም እላችኋለሁ። ይህና አሁን ሁለተኛ ልንድራቸው ነው። በጽናት አባት ቤት ኬራ ሽማግሌ ልልክ ነው እያለ ነበረ። ከዛ አባት ሂደው ምናለው መሰላችሁ፣ እናንተ መጀመሪያ ቀርመ መናገር አለብህ እንዴ፣ ሽማግሌዎች ከመጡ በኋላ ከሆነ የሚናገሩት ብሎ አልመለሰለትም። ኬራም ኦ ነው እንዴ እኔ እኮ አላወኩም ነበር በማለት መለሰላቸው። እሺ አንዳንድ ነገሮችን እንዲነግርህ ዴ ብንጠይቀው ብለው መለሱለት። እሺ ጋሽ ይቅርታ ስልኩ እንትን ብሎብኝ ነበረ እና ስፒዶ አፍኖ ካስቀመጠ ሳምንት ሊሆነው ነው፣ ግን ማንም ሰው ሊያገኛል። ስኒም ልታመልጥ ብትሯሯጥ በትሯሯጥ ልታመልጥ አልቻለችም። አንድኛው ሲላት አንድኛው እየተባባሉ እዛው በማስቀመጥ ምግብ ውሃ እያጠጧት እየተንከባከቧት ይገኛሉ። ግን እየተንከባከቧት ነው። ያው ያኛው ልጅ ግን ሳየው ፎንቃ ነገር የገባለት ይመስላል። አይ ፎንቃ ፎንቃ እያጫወታቸው ነው ማለት ነው። አይ ፎንቃ እንደ እንዴት ነው? ሲገባ እኮ አያስታውቅም። በከባዱ ሲገባ አረ በናታችሁ ምንም አያስታውቅም። እና ማለት ነው። እናው ደግሞ ወደ ምሩ ስንመለስ ምሩ ያው እየደረሰች ነው። ናሆሜ ሚስቴን ተከባከቢልኝ እያላት ነው። ጽም ማለት ነው ጽሆን ያው ጽሆን ነው ስሟ ያቺ ጽናተች ጽሆን በጽ ተከባዋል ማለት ነው። እና ደግሞ ናሆሜ ታነሳ እና ትንሽ ቁርስ ሲራላት ቁርሷም ያልሰራም አሁን የተኛሁት ብላ መለሰችለት። በዛው ጮኸባት ማለት ነው። ሲሆንም ጥላው ወደ ቤት ወደ እሷ ተስራ እና ተነስታ ሰርታ ታብላኝ እኔ ሰራተኛው መሰልኩት እንዲህ እያለች እየተቆጣች እያግኖፈነፈች ወደ እናቱ ቤት ሄዳ ላይ ሲሆን ማለት ነው። ያው ሲሆን ለናሆን ሚስት ተብላ የመጣ ሴት በዚህ አጋጣሚ ላላወቃችሁ ማለት ነው ላስታወቃችሁ ሄደው እና ፈታ እያላችሁ ማለት ነው ምሩ ተኝታለች። ከዛም በኋላ ጽሄት አነስታሽ ቁርስ ሲል ይችላል እንዴ ብለዋለች። ከዛም በኋላ በላቱ ምናምን። እዚህ ጋር ደግሞ ስንመለስ እንቡጥዬ እንቡጥዬና እንት እንትና ናቲ ናቲ ፎንቃ ነገር የገባለት ይመስላል። እንቡጥዬ ደግሞ ያው እንቡጥ እንቡጥ እያጫወታት ትገኛለች ማለት ነው ያው እንትነውም እያናደደችው ምናምን ትገኛለች ማለት ነው። ከዛም በኋላ የሴን ጠራችው። ናና ሆማን ሰኒን ጽን አንድ ጊዜ ላናግራት ብላ ለመነችው። እሱም ምንም እንዳታረያት ግን አናግራት ቤት ና ብሎ ሄደ ማለት ነው። ከዛም በኋላ ናቲ ጋሼን አናገረው። እንዲ ለምንለት ማለት ነው ያው ከቤት እንትን ስላላው ከቤት ያችን ልጅ እንቡጥ ይሄ እንዳታመጣ ብሎ ስለ ከለከለው ሽማግሌ ላከ። ከዛም ሽምግል እና ሄዱና አስታረቋቸው ማለት ነው። ምሩ ወደ ናኪራ ቤት ሄዳ ነበረ። ከዛም በኋላ ኪያና እሷ እየተነጋገሩ እረ የሰኒ ጉዳይ ምናምን እያሉ እያወሩ ነበረ እላችኋለሁ። እና ሰኔ ውሃ ሽታ ሆና ቀረችብን። በማይገባው ሰው መግባት እንግዲህ ይሄ ነው እሷ ዝም ብላ ስጥት አርጋ አረፍ ማለት ነው። ግን የሚያናድደው ነገር የሰውን ነገር አደራ የተባለ ነገር መስጠቱ ከባድ ነው። ግን አይደለ እሱም የአባቱ ንብረት ነው። ያው እነሱን ሜዳ ላይ ሳይጥል በአግባቡ ልጃቸውን የብሎ መጥቶ ቢካፈሉ ኦኬ፣ እንደዛ ይሻላል። ግን ያው በግልፍተኝነት እና በእንትን እንትን ከማለት ማለት ነው። ሊናም በእሱ ምክንያት ነው አገር ሄዳ የቀረችው አገር ገጠር ሄዳ የገባችው እና ማለት ነው እንዲህ ከማለቅ የሚና ዘምርኔ ማለት ወንድማችሁ ነኝ ብሎ እረፍት ማለት ይቻላል። ሰውንም ከማሳቃየት ሰውንም ከማገት ይልቅ ማለት ነው አቶ ስፒዶ እየሰማ ከሆነ ማለት ነው ሰምተለ እንደዚህ እያልክ ማለት ነው እንትን ማለት ትችላለህ እና ውድ ቤተሰቦቼ ማለት ነው ቪዲዮ ከወደዳችሁት ያው እንደተለመደው በማረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በቀጣይ ቪዲዮዎችም አዳዲስ ቪዲዮዎችን እየላችሁ እመጣለሁ። ከእንግዲህ አልጠፋም አልጠፋም። የምር የምር አልጠፋም። እና ወዳቸዋለሁ፣ አከብራቸዋለሁ። ፕሊስ በእናታችሁ ምንም እየታየልኝ አይደለም። እንትኔ ማለትነ። ስለዚህ ላይክ፣ ላይ ሸር ሸር አርጉልኝ። ሰብስክራይብ በማድረግ ቤተሰቢውን አሰላም አሌይኩም ወረመቱላሂ ወበረካቱሁ ባይ።